ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ በርቶሎሜዎስ የድሬዳዋ ሀገረ ስብከት ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ምክትል ስራ አስኪያጆችና የየመምሪያው ኃላፊዎች፣ ከሁሉ አህጉረ ስብከት ይህን ታላቅና ታሪካዊ ጉባኤ ለመታደብ የተገኛችሁ ክቡራንና ክቡራት ከሁሉ አስቀድሜ በዚህ ታላቅ ጉባኤ ታዳሚዎች ፊት የድሬዳዋ ሀገረ ስብከት በተጠናቀቀው የ2017 ዓ ም በጀት አመት ያደረገውን አመታዊ የስራ እንቅስቃሴ የሚገልጽ ሪፖርት ለሀገረ ስብከቱን ጽሕፈት ቤት ወክዬ በንባብ ለማሰማት በመብቃቴ ከፍተኛ የሆነ ደስታ ደስታና ኩራት የተሰማኝ ሲሆን ለዚህ አበቃኝ የቅዱሳን አምላክ ልዑል እግዚአብሔር ስሙ ይክበር ይመስገን። ቅዱስ አባታችን ብፁዓን አበው ሊቃነ ክቡራትና ክቡራን የድሬዳዋ ሀገረ ስብከት በምስራቁ ሀገራችን ክፍል የምትገኝ ምቹ የሆኑ የየብስና የአየር ትራንስፖርት አገልግሎት የተሟላላት፣ ቁጥራቸው ከሰባት መቶ ሺህ በላይ የሚገኙ ነዋሪዎቿ በፍቅርና በመተሳሰብ የሚኖሩባት፣ በሃይማኖት ተቋማት መካከልም ፍጹም የሆነ መከባበርና መቻቻል የሰፈነባት፣ የበረሃ ንግሥት በመባል የምትታወቅ ሞቃታማ ከተማ ነች። በዚህ ውብ ከተማ ውስጥ የሚገኘው የድሬዳዋ ሀገረ ስብከትም በስሩ አምስት ካቴድራሎች ሰባት የከተማና ስምንት የገጠር አብያተ ክርስቲያንን በድምሩ ሀያ የሚሆኑ አብያተ ክርስቲያን የሚያስተዳድር ነው። ከእነዚህም ውስጥ አስራ ሁለት ከሚሆኑ ብቻ ከገቢያቸው ላይ ሀያ በመቶ ሰብስቦ ከአስራ ሶስት ሚሊዮን ብር በላይ ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ገቢ የሚያደርግና ፐርሰንት ከፋይ የሆኑ በሺህ የሚቆጠሩ አብያተ ክርስቲያን ካላቸው ሀገረ ስብከት ጋራ ለውድድር የሚቀርብ ሀገረ ስብከት ነው። ሀገረ ስብከታችን በየዓመቱ ሁለት ጊዜ በታህሳስና በሐምሌ ገብርኤል የታላቁ ሊቀ መላእክት የመልአኩ የቅዱስ ገብርኤል በዓል ለማክበር የሚመጡ ብፁዕ ወቅዱስ አባታችን ጀምሮ ቁጥራቸው በርካታ በሆኑ አበው ሊቃነ ጳጳሳት ቡራኬ የሚያገኝ ሀገረ ስብከት ነው። በተለይ ቅዱስ ሲኖዶስ ብፁዕ አቡነ በርቶሎሜዎስን አባት አድርጎ ከሰጠን ከ2015 ዓ.ም ወዲህ ቀደም ሲል ከነበሩት ዓመታት በተሻለ ሁኔታ በከፍተኛ ጉዞ ላይ ነው። ከዚህም ስኬታማ ጉዞዎቹ ውስጥ ጥቂቶቹን ብቻ ከዚህ እንደሚቀጥለው ባጭሩ አቀርባለሁ። የተሽከርካሪ ጤንነት በየጊዜው በዘይትና በቅባት እንደሚለሰልስ ሁሉ የሰውን ልጅ አይምሮ በስልጠና በማለስለስ እንደሚገባ ጽኑ እምነት ያላቸው አርቆ አስታዩ ብፁዕ አቡነ በርተሎሜዎስ ከጠቅላይ ቤተ ክህነትና ከሌሎች ታዋቂ ታዋቂ ተቋማት ስልጠና ባለሙያዎች በመጋበዝ ከሀገረ ስብከቱ ልዩ ልዩ ክፍል ኃላፊዎች ጀምሮ ለአጥቢያ ቤተ ክርስቲያን የሰባካ ጉባኤና የልማት ኮሚቴ ተመራጮች፣ ለሰንበት ትምህርት ቤት አመራሮች፣ ለመላው ካህናት በየዘርፉ ደረጃውን የጠበቀ ስልጠና እንዲሰጥ በማድረግ በሀገረ ስብከቱ ታይቶ የማይታወቅ ስራ ሰርተዋል። ባለፈው አመት ብቻ ለ አስራ ሁለት ደቀ መዛሙርት የድቁና የማድረግ እና ለ37 ዲያቆናት የቅስና ስልጣን ስልጣን ክህነት በመስጠት በሀገረ ስብከቱ በ ሀገረ ስብከቱ ቤተ መቅደስ አገልጋዮችን ቁጥር በ49 ከፍ እንዲል አድርገዋል። የሀገረ ስብከቱና የአጥቢያ ቤተ ክርስቲያንን የየዕለት የስራ እንቅስቃሴ በቅርብ በመከታተል በአጥቢያ አብያተ ክርስቲያን ላይ በስራ አፈጻጸማቸው የተሻለ ውጤት ያስመዘገቡ አገልጋዮችን እድገት በመስጠት ወደ ሀገረ ስብከቱ እንዲገቡ አድርገዋል። በምትካቸውም ከስር ከነበሩ ሰራተኞች መካከል ፍትሐዊ በሆነ አሰራር እድገት እንዲያገኙ አድርገዋል። በአጠቃላይ ብፁዕ አቡነ ብፁዕ አባታችን በቅዱስ ጴጥሮስ አማካኝነት የተቀበሉትን አደራ በከፍተኛ ብቃት በመወጣት ላይ ያሉ የድሬዳዋ ሕዝበ ክርስቲያንን በፍጹም በሆነ የአባትነት መንፈስ በማገልገል ላይ የሚገኙ ከቅዱስ አባታችን ጀምሮ በየዓመቱ ለቁልቢ ገብርኤል ክብረ በዓል ወደ ከተማዋ የሚመጡ ብፁዓን አባቶችና ሌሎች በየደረጃው የሚገኙ እንግዶች ተደርጎ በማይታወቅ ሁኔታ በመንግስት ከፍተኛ ኃላፊዎች በፖሊስ ማርሽ ከባድ ጭምር የክብር አቀባበልና አሸኛኘት በማድረግ የቤተ ክርስቲያኒቱን ልዕልና ያስከበሩትን ታላቅ አባት የሰጠንን ልዑል እግዚአብሔር ይክበር ይመስገን። አምላካችን እናመሰግናለን። በሀገረ ስብከቱ የስብከተ ወንጌልና ሐዋርያዊ አገልግሎት ክፍል የተከናወኑ አበይት ተግባራት በሀገረ በድሬዳዋ ሀገረ ስብከት ስብከተ ወንጌል የዘወትር ተግባር እንዲሆን በማድረግ ስራ ተሰርቷል። በመዝገብ የተያዙ ሰማንያ አምስት የሌላ እምነት ተከታዮች የነበሩ ሰዎች የኦርቶዶክስ ተዋሕዶ እምነት ተከታዮች እንዲሆኑ በማድረግ ተችሏል። ለዚህም ተመላሾች ቋሚ መምህራንን በመመደብ ልዩ ክትትል እየተደረገላቸው ይገኛል። በድሬዳዋ ዙሪያ የሚገኙ የገጠር አብያተ ክርስቲያን በወንጌል ተመላሽ ተደራሽ ለማድረግ በከተማዋ ለሚገኙ ምዕመናን መንፈሳዊ ጉዞ ማዘጋጀትና መምህራን በመመደብ በገጠር ባሉ አብያተ ክርስቲያንም የወንጌል አገልግሎት እንዲስፋፋ ከፍተኛ ስራ ተሰርቷል። ተተኪ መምህራንን ለማፍራት በሚደረገው ጥረትም ከአገልጋዮች መካከል ለስብከተ ወንጌል አገልግሎት ዝንባሌ ያላቸውን በመምረጥ ለሶስት ተከታታይ ወራት ስልጠናውን የተከናወኑ ሀያ አምስት ደቀ መዛሙርት ሰልጥነው በከፍተኛ ድምቀት ተመርቀዋል። ከብፁዕነታቸውም የስራ መመሪያ ተቀብለዋል። በሀገረ ስብከቱ የትምህርትና ስልጠና ክፍል የተሰሩ አበይት ተግባራት፣ በሀገረ ስብከታችን የድጓና የቅዳሴ ትምህርት በቋሚነት የሚሰጥበት አንድ የአብነት ትምህርት ቤት ይገኛል። በዚህም ትምህርት ቤት በጀት ተከፍቶ ላቸው የሚማሩ አስራ ሁለት ደቀ መዛሙርት እንዲሁም በተመላላሽ የሚማሩ 45 ደቀ መዛሙርት በድምሩ 57 ደቀ መዛሙርት ትምህርታቸው በመከታተል ላይ ይገኛሉ። በሌሎች አራት አድባራት ለአብነት መምህራን በ በማመረቻቸት አበል የተበጀተላቸው የሚሰጡት ትምህርት በእያንዳንዳቸው አድባራት በበጋ ወቅት በዘመናዊ ትምህርታቸው በጎ ጎን ለጎን እስከ 25 ተማሪዎች በክረምት ወቅትም ደግሞ እስከ 65 የሚደርሱ በመዝገብ የተያዙ ታዳጊዎች የአብነት ትምህርት እየተከታተሉ ነው። ለእነዚህም ውስጥ ሀያ ሁለት ታዳጊዎች በሁለት ሺ አስራ ሰባት አመተ ምህረት በብፁ አቡነ በርቶሎሜዎስ ባያረገ ድቁና ተቀብለዋል። የሀገረ ስብከቱ የሰንበት ትምህርት ቤት ማደራጃ ክፍል የሰንበት ትምህርት ማደራጃ ክፍልን በተመለከተ እንደ እድሜ ደረጃቸው ሕጻናት ታዳጊዎችና ወጣቶች በሚል በመከፋፈል ከመኖረ ፓትርያርክ ሰንበት ትምህርት ቤት ማደራጃ መምሪያ ወጥ በሆነ መልኩ በተዘጋጀ ስርአተ ትምህርት መደበኛና ተከታታይ ትምህርት በሁሉም አድባራትና ገዳማት ሰንበት ትምህርት ቤቶች ተደራሽ እንዲሆን ተደርጓል። ከማያከ ተዘጋጅቶ በተላከው ስርዓተ ትምህርት መሰረት የአንደኛ የአራተኛና የሰባተኛ ክፍል መጽሐፍ ለአስራ ሁለት አድባራት ሰንበት ትምህርት ቤቶች ታድሏል። ይህኑ ስርዓተ ትምህርት ተከትሎ በተሰጠው ትምህርትም ከፍተኛ ውጤት ያስመዘገቡ የትምህርት አሰጣጥ ማካሄድ ተችሏል። እነኚህም ለዚህም ያቅም ማበልጸጊያ ስልጠናዎች በሀገረ ስብከቱ የስብከተ ወንጌል ማዳረጃ ክፍል በአስተባባሪነት በሁሉም አጥቢያ የሰንበት ትምህርት ቤቶች ለ12 ያህል ተሰጥቷል። የሰበካ ጉባኤ ማዳረጃና በካህናት አስተዳደር ከተገኙ የተከናወኑ አበይት ተግባራት በሀገረ ስብከታችን ከሚገኙ ሀያ አብያተ ክርስቲያን ለ18 አድባራት የሰበካ ጉባኤ ተቋቁሞና ተጠናግሮ እሺ ሰዓት ለመጠቀም በ2017 አመተ ምህረት በጀት አመት ፐርሰንትን ለጠቅላይ ቤተ ክህነት አስራ ሶስት ሚሊየን አንድ መቶ አምስት ሺ አንድ መቶ ሰላሳ አንድ ከ56 ሳን